አንተን ነው እንጂሽ የሚጀምሩሽ። እኔ ስላንተም ሆነ ስለሱ ምንም የማወቅ ፍላጎት የለኝም። ካንተ የምፈልገው ነገር ቢኖር ያ ዘመድ ምን ፈልጎ ከወንድሜ ስር ስር እንደሚል እንድትጠራልኝ ብቻ ነው። አሁንስ በቃ እሺ። ቆይ አንተ እንደው እንደም በሰው ላይ መቀለድ ትንሽ እንኳን አይሰቀጥጥም እንዴ? ይኸውልህ፣ ይህን እንዲሁ እንደውም ያድርኩህ። እራስህን በኋላ በኔ እንዳታዘንሽ። ምንም አታመጣ። ስማ፣ ዝም ብለህ አትጎረር። እሺ፣ ካንተ ጋር ያገናኘኝ እውነት ነህ ተደርግ ያን ነገር እኔ እንዳላረግኩት አንተም፣ እኔ ምናቀለን አይደለ ምን ማቀቡ። ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናል የቤተሰቦች ሰላማችሁ ብዝት ብዝት ይበል በይ፣ ያላችሁበት ሀረግ ክፍል ሰማንያ አምስት ያ ፌዝ። ከሴቶቹ አንዷ ልታመልጥ ስትል ይዞ ገደላት። ምክንያቱም ለህዋ እንዳትናገርብኝ ብሎ ነው። ህዋ ግን እሱም እንደሆነ ታውቃለች። ሴቶቹን ለማዳን ነው ሲጀመር ወደዛ የገባችው አውቃ ነው እንጂ። ኦኬ ይቅርታ አደረግልኝ፣ በቃ እሺ፣ ለማንም አልናገርም፣ ለማንም ያዘዝከኝ ይሁን። ወንድሟ ሀዘኑን በውስጡ አፍኖ ይዞታል ወይስ ፍቅር ለምትባል ልጅ ነው በዛ ሰዓት ለስልኬ ፋታ ዲኤንኤን ለማድረግ እየጠየቀች ነበር። ብዙ ብርም ተጠይቃለች። ታደርገው ይሆን ያፈዝ ላይ ክስ መስርቶበታል። ያፈዝም ሳይቀድመን እንቅደመው እያለ ነው። ምክንያቱም አዲስ ሰው ስለመጣ ሰውየው አይበገርም ባይ ነው። ግን ደግሞ የተቻለንን ነገር ማድረግ አለብን እያለ ለታሪኩ እየነገረው ነበረ። ቢኒም ሄዱ አስፈራርቶ ተሰፈሩ ምንም አታመጣም መጥሪያውን ይጅል መጣለሁ እያለ ነበር። ፌስ በድርጅቱ ላይ ኪሳራ እንደደረሰበትና ኪሳራውን እንደመሸፎን ሴቶቹን እንጥፍ እንዲሰሩ አድርጋቸው እያለ ነበረ። ግን ደግሞ ሉሊትን ጥፍሯን ቆርጠህ አምጣለኝ እኔ አለቀዋ በቁጣ ብቻ ሳይሆን ሰራተኛው ነግሮት ነበር። እናስ ከዛም እንደዚህ ወዲያውን ያፌዝ እንዴት በር ሳዘጋ ትመጣለህ? የማትረባ ብሎ ሰራተኛውን ሲቆጣ እራ ለቃ እኔ በሩን አዘጋውትን ማለት ነው ብሎ ደግሞ መልሶ እኔንም ይጠይቀኛል። አሁን ሄድና ስለኔ ምንም ሳትነግራቸው አንጠልጥለህ አምጣልኝ። አየፈረደባት ማንኛዋት ትንሽ ስለኔ ነገር ማብራራት ከጀመረች ህዋን ታቀኛለች የማይረባ ቆይ፣ ነገሮች በአንዴ እንዲህ የተደራረቡት ምንድነው እያለ ያፌዝም፣ ደካኛ ረመኔ ልጅ። ልጅቷም እየሮጠች ወደ ሴቶቹ ጋር ገባች። ከዛ ሁሉም ተረብሸው ሴቶቹ ምንድነው ይሆንሽው? ምንድነው ይሆንሽው? ምን አይተሽ ነው ነገሬን እያሏት ሳለ ሰራተኛው ተከትሏት ገባ። አሰር አለቃች እባክህ ልለምንህ፣ አትግደለኝ፣ እባክህ ልለምንህ፣ እህት የለህም? እያለች ብትማጸነው ወጥቶ ይዟት ወጣ። ሴቶቹ ምንድን ነው? ምን ሊያረጓት ሊያረጋት ነው አለች ሕዋ። ህዋቹ ለማጣራት ነው፣ ዝስጥ የገባችሁ ስሷን ግን በጣም እናም ሴቶቹ እዚህ እንደፈለግሽ ህይወት አይደለም የምትኖሪው በቃ ወይ ይገሏታል፣ ወይም ገለው ለውሻ ይሰጧታል፣ ወይም ወንዶቹ እንዲጫወቱባት ይሰጧታል። እዚህ የሚጠብቁት ከዛም በኋላ ገለው የትም ይጥሏታል። ከዚያ ስለ ቤተሰቦቿ እንደዚህ ብሎ ወደ ስደት ስትወጣ በባህር ወደቁ ወይም አደጋ ደረሰባት በሉና ደውሉ እንባላለን፣ በቃ አለቀ፣ ይሄ ነው እያሉ ሴቶቹም ነገሯት። ታዲያ እሷን ለማዳን ምንም ማድረግ አንችልም ወይ እያለች ነበር ህዋም ያፌስ በበኩል ህዋም ታዲያ እንደዛ ከሆነ ጠፍተን ለምን አንደበድበውም? ስትል እንዴ፣ እንደዚህ ይመስልሻል? እንጂ በአንድ ሰው የምንጠበቅ ይመስልሻል? እዚህ ብዙ ናቸው እያለች እዚኛው በር ብታልፌ እዛኛው በር አታልፌም፣ ወዴትም ማምለጥ አትችም፣ ሁሉም የሱ ሰዎች። እሺ ቆይ እናንተ እዚህ ከገባችሁ ስንት ጊዜ ሆናችሁ? ሁለት አመት ስድስት ወር እያሉ ሴቶቹ ለህዋ የነግሯት ጀመረ። ያለውን ታሪክ በሞላ ለህዋን እየነገሯት ነው እዚህ ከሚያወጧቸው ወንዶች ጋር አድኖን ብለው ይጠይቋቸዋል። ግን ደግሞ ሁሉም የእሱ ናቸው፣ የእሱ ሰዎች ናቸው ማለት ትችያለሽ። ወዲያው ይገደላሉ፣ ይጣላል። እዚያ ቤት የሚመጡት ባለሀብትና ባለስልጣን የራሳቸው ሰዎች ናቸው እያሉ ያወራታለ። ህዋ እያስረዷት ነበር። ስለዚህ ማንም ሊያድነን አይችልም ማለት ነው አለች። ከመታት በፊት አንዷ እዚህ ያመጧት እንደምንም ብዬ አስይዛቸዋለ እያለች ታወራ ነበር። ካለቋቸው አንዷ የአጎቷ ሚስት ናት። ታውቂያለሽ? ለእሷ ምንም አይነት መረጃ አልሰጡንም። የት እንደደረሰች እንኳን አናውቅም። ሌሎቹ ሴቶች መረጃ ሲመጣልን መረጃ ስጡ ስንባል የእሷ ግን አ ለቤተሰብ ስደውሉ ሬሳው የት ነው ብለው አትጠየቁም። ለእሱማ ጥያቄ ይሰጠናል። ወደ ስደት ስትወጣ በረሃብ እንደሞተች ወይም ገንዘብ አምጪ ብሎ እንደገደላት ብለን እንናገራለን። ቆይ ይህን ሁሉ እንዴት ልታውቁ ትቻላችሁ? ኋላ ለአንቺ እንዳልነገሩ እንዴት እንዳልነገርሽ አላውቅም። ታስቸገርሽ ወይም መጥፎ መልክ አመጣሽ፣ ይህ ነው የሚደርስብሽ። ወይኔ ብላ በሀሳቧ ኤፍዬ ሁሉ ስቃይ ደርሶባት ይሆን እያለ ታስብ ጀመር። ባካ አምላኪ ሆይ የእነዚህን የሴቶች ሕይወት እንድታደግ አንተርዳኝ፣ እያለ ቆይ። ታዲያ የወሰዷትን ሴት እንዴት አድርገን ነው የምንረዳት? እንደ በቃ ዝም የዘገጃጁ ሴቶቹ ሲነሱ፣ ህዋም በጣም እያነደደ እየተናደደች ነበረ። አዎ ህይወት ይቀጥላል። ህይወት እንደዚህ ናት። እኛም እስካሁን የቆየነው አፋችንን በመዝጋታችን ነው። ስለዚህ ሳይመጣ ደግሞ እንዘጋጃጅ ብለው ሲዘጋጃጁ ነበረ። የወሰዷት ሴት ለያፌድ ወስዶ ሴቷን ሲሰጣት ሊገላት እየተዘጋጀ ባንክ፣ ይቅርታ አድርግልኝ ለማንም አልናገርም፣ እንዳላየሁ ነው የማደርገው ስትለው፣ ይሄን እያወቅሽ ነው አይደለ የመጣሽው የነበረው አሁን እንደዚህ ተሰማሽ? በጣም ይቅርታ አርግልኝ፣ የአዘዝከኝን እሰራለሁ፣ እባክህን እባክህን እያለች መለመኗን ቀጠለች። ይሄ ግን ጨካኙ ሰውዬ የአፌድ እናቴ እላይናት ታገኘሽ፣ ሰላም በይልኝ አለ። የጭካኔ ይሄ ጨካኝ የሆነ ሰውዬ ከዛም ለጠባቂዎቹ ንገራቸው፣ ወደሚወስዷት ይውሰዷት። በዚህም ሊጠይቃት ላይ መጣውን እንግዳ እስኮ ይሄ ምንድን ነው ቤችተኛ የመጠየቂያ ነው እያለች ይዞ የመጣውን እቃ እያገላበጠ እንዴት እንደሆንች ልጠይቅሽ ነው ያው ደግሞ ስልክ እንዳልደውልልሽ ስልክ አተለዋለሁ ኧረ እኔ ስቀልድ ነው አትደንግጥ ግን አንቺ ደህና ነሽ ኧረ ደህና ነኝ ምንም ነገር አይሰማኝም ስለዚህ ጉዳይ ደግሞ ማንም ሰው እንዳያውቅ ከኔና ካንተ መኪና ውስጥ ገብቼ እንደተዋወቅን ማንም እንዳያውቅ ግን እኮ ቤተሰቦችሽ ማወቅ አለባቸው የአደራ ጊዜ ተጠሪሽ ማን ነው? እኔ እንኳን የለኝም። ግን አንቺ ስታወሪልኝ ጥሩ ቤተሰብ ያለሽ ይመስል። አዎ፣ እኔ ነበርኩ ለእነሱ መልካም ያልሆንኩት። እነሱ ለእኔ መልካም ከማድረግ ውጭ አንድ ቀን እንኳን መጥፎ ነገር አስበውብኝ አያውቁም። ቆይ ታዲያ እንዳያውቁ ለምን እንድን ነው የፈለግሽው አላት። እነሱም በችግር ውስጥ ነው ያሉት። የናታንና የጽዮን አባት ከሞቱ በስልክ አሁን በቅርብ ነው የሰማ ነው ጽም በደረሰባት አደጋ የተነሳ ታማ ነበር። ስለዚህ ማስታወስ አትችልም። ይህን ደግሞ ስትሰማ የበለጠ ትጎዳለች ትጎዳለች ብሎ ወንድሟ ሀዘኑን በውስጡ ይዞ አፍኖታል። ሲያሳዝኑ። የአባት ህመም የአባት ሞት እንዴት እንደሆነ በደንብን ያውቀዋለው። ደግሞ ለዛውም ያንተም አባት በቅርቡ ነው የሞተው። አመታቶች አልፈዋል፣ ግንን የማስታውሰው የቅርቡን ነው የአባት አሟሟት እንዲሁም ደግሞ ማየት የሌለብኝ ነገሮችን ስላየው ከባድ ሐዘን ውስጥ ነበር። ተስፋ ያልቆረጥኩትና የተዝናናሁት ለፍቅር ስል ነበረ። ፍቅር ማለት እህት ናት ወይስ ፍቅር ለምትባል ልጅ ነው? ሁለቱም አይደሉም። እዚያን ሰዓት ከአንድ ቆንጆ ልጅ ጋር ፍቅር ይዞ ነበረ። እሷ ግን ከመነፈጠሬም አታውቀኝም፣ ግን ደግሞ እሷን ሳስብ መጽናኛ ናት። የአባት ያማሟት አንዳንድ ነገሮችን ሳስታውስ እሷን ሳስባት ነገሮችን ረስ ጫካ ሄጄ አንገቴ ላይ ገመድ ሳስገባ የእሷ ስዕል ስየመጣ ነበር ከፊቴ ላይ የሚያስረሳኝ። ለእሷ ስትል ራስክ ማጥፋት ተውከው። በፈጣሪ ስም ምን አይነት ጥያቄ ነው የምጠይቀው አለች። ግን በቃ እኔ ልጠይቅ የፈለግኩት እናትና እህትህ አሉ አይደለም፣ አንተን በማመጣታቸው እኮ እነሱ የሚ እነሱ ስለኔ መኖር ምንም አይመስላቸውም። በተለይ እናቴ የኔ መኖር ያሰጋት ይመስለኛል። ማንም ሰው እንዲያገኘኝ አትፈልግም። ኢቨን አንቺ ጋ እንኳን ስመጣ መኪናዬን በር ላይ አቁሜ በጓሮ በር ወጥቼ ነው መመ አንችጋ መምጣቴን ካወቀች ትከታተለኛለች። እውነት በዚህ ዘመን እንዴ ልጅን የዚህን ያክል መቆጣጠር አይከብድም አንተም ትልቅ ሰው ነ አል ቤዚ ለኔ ማብታስብ ኖሮ እንደዛ አልነበረም። ቃተዩ ስለ ሌላ ነገር እናውራ። ቆይ አንቺ ግን ለምንድነው ከቤት ያልወጣ ነግሬ ነገር አለ ዛሬ ቤት ልዋል ብዬ ነው ያው አንዳንድ ነገሮች ስለምሰራ ትንሽ እረፍት ላድርግ ብዬ ነው ቅድም ግን ስገባ ፊትሽ በጣም ክፍት ብሎን ነበር እንደዚህ እያየ ወይ የተፈጠረ ነገር አለ ምን እንደተፈጠረ ልትነግሪኝ ትችያለሽ አላት አባቴ እዚህ ጋር ነበር የሞተው ታውቃለህ አባቴ ከክፍሌ ደህና ወይ ብሎ ነበር የወጣው እያለች ስለ አባቷ እየነገረችው ነበር ስለ አባቷ አሟሟት እንዴት እንደሞተ እየነገረችው ሲጨዋወቱ ልክ እሱ እንደወጣ ያሉሉትን ጩኸት ሰማን። ወዲያው ተሯሩጥን ስንወጣ አባቴ እዚህ በደም ተለውሶ ነበር። ናታን ደግሞ ቢላውን በእጁ ይዞ ነበር። እሱን የወጋው ናታ እጅ ላይ ነበረ። ከሱ ውጭ ማንንም ለጠረጥር አልቻልኩም ነበር። ወይ የአባትሽ ገዳይ ማን ነው? እስካሁን አላወቅም። ናታን ግን ታስሮ ነበረ፣ ግን እሱ እንዳልሆነ የገደለው አጣርተን እሱን ከእስር ቤት አስወጣ ነው። አንዳንዴ አለማወቅ ጥሩ ነው። አውቀሽ የማታደርጉ ነገር ከሌለ፣ ከአንቺ በላይ ኃይለኛ ሰው ሳለ እንደፈለጉ የሚቆጣጠሩሽ፣ እንደፈለጉ የሚያንቀሳቅሱ ሰዎች ምልሽ። የአባት ሰብ ሰው ገዳይ ቅርብሽ ከሆነ ለማውቃት ሞክር። ለምን? እኔ እንደውም ጠላት አባቴ ሲሟት ሁሉንም ነገር አጣሁትኝ። አባቴን በጣም ነበር የምወደው። የአባት ጉድለት አይገባኝም ነበር ዋልታ ለጥላ ያገለግላል ሲሉ እሰማ ነበር የአባቴ ጉድለት ግን አሁን እየተሰማ ይህ ከሚደብርሽ፣ ለምን ወጣ ብለን አንትና። በዚህ ፀሐይ አሁንማ እኮ ፀሐይ ነው እኩል። አንቺ በፈለግሽ ሰዓት መንቀሳቀስ እንችላል። ሰለቸኝ ካላልሽ፣ አረ በፍጹም እንደውም፣ ዙመር በክፉ ቀን የተገኘ ሰው ነው የምሰለች። ይልቅስ ከስለ ልጅቷ ሳታጫውተኝ ሌላ ርዕስ ውስጥ ገባን። እሱም ሌላ ቀን ነግርሻለሁ። ለአንተ ደግሞ ሁልጊዜ ሌላ ቀን ሌላ ቀን ሌላ ቀንም ቢገኝ አንተ ታሪክ የምታወራ አይመስ- ያልቅ አይመስለኝም፣ አይለቃ እንደውም በሰበቡ እንገናኛል። ዳግና ጽ ወደ ሀቤል ወጋ እየሄዱ አቢሎን ቁጭ ብሎ ሁለተኛው ያፌድ ተንኮለኛው፣ ምን ነው ዛሬ ደግሞ ለየት ያለ ነው፣ ተባብራችሁ ልትገልቢ ነው? እንደ አላቸው ዳግንና እኛ ያገኘነውን ሁሉ አንነድፍም፣ ተቻልን እናስተምራለን እንጂ አለችው። እሺ የኔ አስተማሪዎች የዛሬው ትምህርታችን ምንድነው? ብላክቦርድ ላዘጋጅ ወይስ? አሁን እኮ ጊዜው ተለውጦ በኦንላይን ሆኗል አለ ዳጊም። ይሄ ደስ የሚል ለውጥ ነው፣ እሷን ተማምኛ ነው ደረትን ገልብጠ የመጣው አለው ዳጊን። አቤ ይውልህ ያደረግከውን ሁሉ ብነግራት አይደለም ማብራት ልትመጣ፣ እኔን ሳይሆን አንተን ነው መሸሽ የምጀምረው። እኔ ያንተንም ሆነ የእሱን ታሪክ ማወቅ አልፈልግም አለችው ማወቅ የምፈልገው ነገር ቢኖር ያዘመድህ ከወንድሜ ስርስር የሚለውን ምን ፈልጎ እንደሆነ እንድታጠራልኝ ብቻ ነው። ታውቂያለሽ በጣም የምትመችኝ እያለ ሲጠቃ፣ ዳጌ ጥርቅም አድርጎ አሁንስ በቃ ብሎ እያ ወይ አንተ እንደወንድ ሆነ በሴት መቀለድ ትንሽ እንኳን አይሰቀጥጥህ? ማለት ይኸውልህ፣ ዳጌ አትፈታተኝ። መጥፎ ቃል ከምናገርህ ካሁን በኋላ በማደርጋቸው እያንዳንዷ ጣልቃ እንዳትገ ይህን ደግሞ እንዲሆን

ዳጊ ንገረኝ ካፌስ ጋር ምንድን ነው የሚያገናኛችሁ? ብለን ለም ብላ እንደ መደንገጥ ብላ ሁሉ ነገር ዳጊ ነግሯታል። ነገር ግን ለሱ ምን እንደሚል አቢሎ ለመስማት ብላ ወደ ዳጊ አፈ ባክህ አቤል እንደዚህ አታድርግ አንተ ያን ነገር እንዳላደረኩ አንተም ታውቅ እኔም አንተን እናቃለን ሲለው፣ እኔም አቀው አንተ እንዳደረገው እንዳደረከው ነው ያው ለራስ ግን ነፃ ለማድረግ እንዳ ጤም በመሀል እባካችሁ ንገሩኝ፣ ምንድን ነው የምታስበው? አቢል በቃ አንተ ንገረኝ ዳጊ። ያፌዝን ምንድን ነው ያደረገው? ዳግም ነው ያፌዝን የወጣው። እኔ ምልሽን እማታደርጊ ከሆነ ዳግን አሳልፌ ለያፌዝ እሰጠዋለሁ ብሎ በፋን አፈነች፣ እንዳላወቀች እና ደግሞ ያን ቆንጆ የውን ፎታችን ለወንድምሽ እልከው። አይ እሱ እየሳቀ ከዛ ዳጊና ፂም ከት ብለው ሳቁ። ፈዞ በድንጋጤ ደግሞ መለስ አለ። ሱ ቤት ወጥመድ ውስጥ አስገብቶ እያስፈራራ ፂንም ሊጫወትባት ነበረ። ልክ ህፃናቶች እያመጣ እንደሚጫወተው ልክ እንደ ዘመዱ ያፌድ እሱም አዲስ ጨዋታ ጀምሯል። ተንኮለኛ የሆነ ወይ ምንድን ነው የሚያስገለፍጣችሁ? እንደ አንተ ብቻ ነው የምትስቀው? እኛም ተፈለግን እየዞርን እንገለፍ እንደንሳለን አለው። ወይ ጽኔ እንደ ሌሎቹ እንደምታጫወቱ እንደምትጫወቱባቸው ህፃናት ህጻናት እንደሱ እንደነሱ ነው እንደምታሰባት ጽኔ ህጻናት አለች። አው ለካ አልነገርኩሽም። አቤል ማለት ከእሱ ያናነሱ ህፃናቶችን እያመጣ አብሮ የሚያደርሰው አቤል፣ እውነቱ ነው የሚያወራው። ቆይ አንተስ እንዲህ አይነት ጨካኝና ተንኮለኛ እንደሆነ ለምን ትቀርበዋለህ አለችው። አሁን ላይ እናቴ መጥፎ ሰዎችን እራቅ ትለኛለች። በፊት ግን መጥፎ ሰዎችን ወደ እኛ አምጥተን ታልቀየርናቸው ምን አይነት ሰዎች ነን ትለይ ነበረ። ማለት አንተ እነሱን ስታግዝ እኮ እንዳቢል አይነቱ ጓድይ የማሰልህ ነ እናቴ አትቅረብ ትለኛለች። እኔ ግን ከእናቴን ቃል አልፌ አመንኩት አለ። ደግሞ የአቢል ጥፋት ሳይሆን የኔ ጥፋት ነው አለ ዳጌ። እሱማ ልክ ነህ። እባብ መርዝ መጥፋቱን እያወ ገልጫወት ሊነድፍህ ማለቃቀስ ችግሩ የባብ ሳይሆን የራስህ ነው። ችግሩ እየባሰኝ ነው። ከዳጊም ጋር ትንንቅ ሲጀምር ጽ በጆሮው አሰማችሁ። ካሁን በኋላ አስብበት። ቀስ ብለው ሁለቱም እሱም በንዴት እና በልቆ ይሰራላችኋለሁ። ናቲ ስልክ እያወራ አው እያለ ሁለት ሰዎች እንደተከተሉት ከኋላው ለሰው በስልክ ውስጥ እየነገረው ግን በዚህ ቶሎ የምትጀምር እንደዛ ከሆነ መንገድ ሊቀይርና እኔማ እነ ብኒና እነ ገኒ ጋር እየሄድኩ ነበር። እና አሁን ላይ እነሱ ጋር መሄድ ማለት እኔንም እነሱንም እችግር ውስጥ መክተት ማለት ነው ብሎ ተቀይ። ብኒና ገኔም ቁጭ ብለው እያለ፣ ብንዬ አለች ወይዬ፣ ናታን እየመጣ ነው። ናታን ምን ሆኗል አለች ገኔ። ብኒም ወደኋላው ዞር ዞር ብሎ አይቶ፣ እንዴ፣ እየመጣ ነበር። እኔ ኮ አይቶ እንዳላየ ታጥፎ ሲሄድ ገርሞኝ ነው ነው ችግር ይኖርበት። ገኔ ታዲያ ምን ሆኖ ነው? እረ፣ ምንም አልሆነም። ትናንትም ቦታውን አሳይቼዋለሁ አንቺ የምትሰሪበትን እና፣ ታዲያ ምን ሆኖ ነው? ወይም በስልክ የሆነ ነገር ሰምቶ ይሆን እንዴ ብላ ገኔን መጨነቅ። ግን ወዲያው ስልኩን አውጥቶ ለናቲ የደወለለት። ናቲ ምን ሆነ ነው? ምንም አልሆንኩም። ገኔን ይቅርታ ጠይቅልኝ። ግን ደግሞ ወደ እናንተ መምጣቱ ለእኔም ለእናንተም አደጋ ውስጥ ይከተናል። ስለዚህ ነው በስልክ ብቻ ብናወራ ይሻላል ይህን ሳምንት ታገሰኝ አለው ወይ ችግር ውስጥ ገብተሃል እንዴ የማናውቀው እየነገርከኝ እኮ አይደለም አለው ቢኒም ከዚህ ሳምንት ብቻ ታገሰኝ ከዛ ነግረሃለሁ ብሎ እኔም እኔ ምንም ብልህ ለት ነግረኝ አትችልም ግን እራስህን ጠብቅሽ መገናኛችን እንደሆን ታውቀዋለሁ ያኔም በመሀል ምን ሆኖ ነው ችግር ውስጥ ገብቶ ነው ሰው እየተከታተለው ነው አለች እባካችሁ ይቅርታ አርጉልኝ ነገራት ደህናኔ ምንም አልሆንኩም አለ እኔም ጓደኛ እንደዚህ ነው ወይ የራስ ጉዳይ ለምን ትለዋለ ስትለው ሊያገኘኝ ሊነግረኝ ካልፈለገ በአሁኑ ሰዓት ናት እንደ ቤቷ ሊነግረኝም አልቻለም ተቀይሯል አላት ስለ ተቀየረ አንተም ልትቀየር ነው ወይ አለችን ገኔ አይ አይደለም ግን ደግሞ የፈለገ ጊዜ መምጣት ይችላል እኔስ አልቀየርም ብሎ በቃ እቤት ሊሄድ ብሏል ተነስቶ መንገዱን ቀጠለ ኢርፍታም ስልክ ደውላ ዲኤንኤ ለማስመርመር ነበር፣ ምን ያህል ገንዘብ ይፈጃል ብላ ጠየቀች። አዎ የገነትን እናትነት ለማረጋገጥ ፈልጌ። አይ በግሌ ነው ማወቅ የፈለኩ። አንድን እናትነት ለማረጋገጥ የሁሉ ገንዘብ አልበዛም። እሽ በቃ ቻው፣ ላስብበት ብላ ስልኳን ዘጋጀ ር ሰማ ታሪኩ አለ። ያፌል የሉሊትን ጣት ዛሬውን ቆጠል እንድታመጣለኝ ዛሬ አንድ ጣቷን እቆርጥላታለሁ። ደግሞ አልፈልግም ቢካለች፣ ነገ ደግሞ ሁሉንም ጣቷን እቆርጥላታለሁ እያለ ያፌድ፣ ጨካኙ የቀረውን አራቱንም ቆርጥላታለሁ። አታስብ አለቃ፣ ዛሬ ልንይዛት ነበር፣ ግን ቶሎ ወጣ። ቶሎ ነው ወደ ቤት የተመለሰ። እቤት መሄድ በፍጹም እንዳታስቡት፣ በተለይ ጽዮን ባለችበት አካባቢ ምን እንድታስብ እና እንድትጨነቅ አልፈ ስልክ ተደውሎለት ያፌድ ሄሎ ብሎ በጣም ይቀጥታ ባለፈው ልጅ አስቸገረች ሀሉ በሚቀጥለው እናስተካክላለን ብሎ ሲለው ፋይል እንደተከፈተበትና የከፈተበትን ቢኒ እንደሆነ ሲሰማ ተሳድቦ እንዴት ዝም ትላላችሁ አለው። ሰውየው አዲስ ነው ሲለው እና አዲስ ይሆና ባቡትና መጥሪያ ፍርድ ቤት ከመድረሱ በፊት እንዲዘጋ